ይውልል በደህናው ጊዜ የተገዛ ነው። ያቤ አሁን አንተ ወንድ ነህ። እንደው ገና ዞር ሳደርግ እሱን እንትኑን ይሄ ምንድን ነው? እውነት ክ አንተ

ነው ደርሼበት <un>

እጉድ ትበርልኛለህ። በማለዳ ደግሞ አንድ የምታወሰው ሸወሬ ይኖራል። በማለዳ ዝም ትበር አለህ ምን ሁና አለ። ከፍ አለ። ምንድን ነው ምን ሁና አለ። አይ ቆይ እንጂ እንደው ለመሆኑ የደሜ ምን ብለህ ነው የነገርከው? አንተ ምንድን ነው የደሜ የምትል መጀመሪያ? ይኸውልህ የተጨባጭ ነገር ግልጽ አድርገህ ተናገር። እኔ የደሜ ምን ብዬ ተናገርኩ? የነገርከውንማ አንተ ታውቃለህ ዋ ያው እንግዲህ በማለዳው እንዲህ ነገር አትፈልገኝም። ሞት አሁን የምትናገረው ነገር ነገር የፈለከኝ ማ አንተ ነው። ልሞትልህ ነገር የፈለከኝ አል ባልዋልኩበት ባላደረኩኝ ነገር ይከፋለ በዛው ቤት ፈረሰና አንተ ምን ትጠቀማለህ? ያው አንድ ነገር ልንገርህ፣ የማንንም ቤት ላፈርስ አልመጣሁም አልኖርም። እንዴት አንተ እንዴው ሌላው ይቀርኛ ወንድምህ ነኝ። የኛ አትነግርኝ አንተ ስለምን ወሬ ለምን ተዋራ ማትናገር አንተ ግልጥ። የለም የለም፣ አንተማ ጥሩ አይደለም እንዴው የምሰራው ስራ ጥሩ አይደለም። አሁን ብቻ

ከዚያ ውጭ ዝም ብለህ ያደንፋሙት ወይ ምን ይሁን፣ እንደምትናውን ተናግራል። አልተናገርክም? አንተ አልተናገርም አልኩ። እንግዲህ ከዚያ ውጭ እሱ ታዲያ እንዴት ፈጥሮ ተናገረ? እሱ እንዴት ፈጥሮ ተናገረ? ታዲያ ይሄን ጉዳይ እንግዲህ እንዲህ ሰውን እንዲህ ማየዝ ታውቋል። እኔ አንድ ነገር አልተናገርሁም። ታርሟል። እሱ እንዲያረግም ታርሟል ብሎ ዳምጤ ጋር እየሄዳችሁ የምታደርጉት እንግዲህ ዳምጤ ራሱ ነገረኝ፣ አብረን እንሂድ ብሎ ይዞኝ ሄደሃል። ከተማ ከጠማ ከዚያ በኋላ ያለውን ጉዳይ እሱ ይፈጥማል። እኔ ዳሪ እንደ ጉበል ተቀምጨ ቆይቼ ተመልሼ እመጣለሁ ብሎ እኮ ነው ነገሬ ብሎ ይነገረኛል። በልማ ይኸውልህ እኔ አሁን ስለምትለው ነገር አንድ ያቺ ነገር የማውቀው የለኝ። ዙሮን አካለህም አላለህም አይመለክተኝም እንዲሁ እንዴት አይመለከተኝም ማለት ምን ማለት? እና በሌለውበት በስታም አይመለከተኝም። አህ አንተ ነህ እንጂ ዝምድናውን ረስተህ እንጂ እንትን ምትል። ያው ለአሁን ነገር

ያንተ ያለሽ! እኔ እዚህ ቆሜ ነው ያናገርኩ፣ እና እኔ ምን ላድርግ? አንተ ዝም ብለህ ገና በጠዋቱ ነገር ትፈልገኛለህ። እናንተ ጋር ቆሜ ልድወልት አይደለም እንጂ አንተ እራስህ ምን እያረክ ነው? አሁን እየሆነ ያለው ነገር እንደፈጠምከው ነው እዚህ